የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ዘወትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ሳምንታዊው የኢትዮ ቴሌኮም ፕሮግራማችን ተጀምሯል። ለ20 ደቂቃ ያክል የተለያዩ ዝግጅቶችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝን። በቀዳሚነት ወደ እናንተ የምናደርሰው መረጃ ቴሌኮም ይሆናል። መረጃዎቹን ከተስፋዬ ዘውዴ እንከታተል። የተከበራሽ ተመልካቾቻችን የዕለቱን የቴሌኮም መረጃዎች እንደሚከተለው አቀርባለሁ። ኢትዮ ቴሌኮም ያልተሳኩ ጥሪዎች ማሳወቂያና ያሳውቀኝ አገልግሎቶቹን ለሞባይል ደንበኞቹ በስራ ላይ ዋለ። የሞባይል አገልግሎት ደንበኞች ለወዳጅ ዘመዶቻቸው የስልክ ጥሪ በሚያደርጉ ጊዜ የደወሉለት ደንበኛ ወይም ደዋዩው ደንበኛ ከሁለት አንዳቸው በተለያየ ምክንያት ጥሪ ለማድረግ ወይም ለመቀበል ሳይችሉ ሲቀር ኢትዮ ቴሌኮም በአጭር የጽሑፍ መልእክት የማሳወቅ አገልግሎትን ከጥር አምስት ቀን 2008 ዓ.ም ጀምሮ አገልግሎት ላይ መዋል ጀምሯል። እነዚህን አገልግሎቶች ሁሉም የቅድመ ክፍያና ድኅረ ክፍያ ሞባይል ደንበኞች በነፃ መጠቀም እንዲችሉ እየተደረገ ሲሆን አገልግሎቱን ለተወሰነ ጊዜ መጠቀም ካልፈለጉ ግን በአጭር የጽሑፍ መልእክት ጥሪዎች ማሳወቂያ አገልግሎት ዲቱ ለአሳውቀኝ አገልግሎት ደግሞ ዲዋን ተብሎ በመጻፍ ወደ 824 በመላክ ለተወሰነ ጊዜ እንዳይሰራ ማድረግ ይቻላል። ወደ ሁለተኛው መረጃ ስንሻገር ኢትዮ ቴሌኮም የተለያዩ የመደበኛ ስልክ አገልግሎቶች የማበረታቻ ሽያጭ አማራጮችን ለደንበኞቹ አቀረበ። ኩባንያው በዚህ የመደበኛ ስልክ አገልግሎት የማበረታቻ ሽያጭ ለነባርና አዳዲስ የመደበኛ ስልክ ደንበኞች በተመጣጣኝ ዋጋ ተግባራዊ የሚሆኑ አማራጮችን ያቀረበ ሲሆን የአገልግሎቱ ተጠቃሚ ደንበኞች የመደበኛ ስልክ ቀፎ በነፃ ከማግኘታቸውን ባሻገር ያለምንም የደንበኝነት ክፍያና የጥገና ወጪ በነፃ እንዲያገኙ ያደርጋል። ከዚህም ባሻገር ኩባንያው የብልሽት ጥገናና ከቦታ ቦታ የማዘዋወር ወጪዎችን በነፃ የሚሆንበትን አሰራርም ዘርግቷል። የተከበራችሁ ተመልካቾቻችን ለእለቱ የተያዙት ቴሌኮም መረጃዎች እነዚህ ነበሩ ከቀሪ ፕሮግራሞቻችን ጋር ጥሩ ጊዜ ይሆንላችሁ መረጃዎቻችን እነዚህ ነበሩ በቀጣይ የምናልፈው ወደ ቴሌኮም በእድገት ጎዳና ዝግጅታችን ነው በዚህ ዝግጅት በአፋር አካባቢ የሚገኙ የኢትዮ ቴሌኮም የማስፋፊያ ስራዎችን እንቃኝበታለን ወደዚያው እንለፍ። ከ1.6 ሚሊዮን በላይ ሕዝብ ይኖርበታል። 96707 ኪሎ ሜትር ስኩር የቆዳ ስፋትም አለው። ልዩ ድጋፍ ከሚሹ ክልሎች መካከል ይጠቀሳል የአፋር ብሔራዊ ክልል በአብዛኛው አርብቶ አደሮችና ከፊል አርሶ አደሮችም ይኖሩበታል። የአፋር ብሔረሰብ ዳጉ የተሰኘ ድንቅ ባህላዊ የመረጃ ልውውጥ ስርዓት ባለቤትም ነው። በኢትዮ ቴሌኮም የአፋር ሪጅን በበኩሉ በቴሌኮም ማስፋፋትና ተደራሽነትን በማሳደግ ረገድ ትርጉም ያለው ለውጥ እያመጣ ነው። አገልግሎቱ ንህ ላሒ ክሌ ንህ ከሩቅ ቦታ ያለውን ሁሉን እንሰማበታለን። በየቦታው ያለ ጉዳያችንን በስልክ እንጨርሳለን። በፊት በእግር ነበር የምንመላለሰው፣ ጊዜም ይፈጅ ነበር። አሁን ግን ስራችንን ባጭሩ እንጨርሳለን። አገልግሎት ንህ ካሁን በፊት በእግር ተጎዘን ነበር መልእክት እናስተላልፉ አሁን ግን ሁሉንም ጉዳያችንን በስልክ እንጠይቃለን፣ እንፈጽማለን። ኢሌ እኔ ለአራት ዓመት ሞባይል ተጠቅሜ ያለሁ አገልግሎቱ ከጊዜ ወደ ጊዜ እየተሻሻለ መጥቷል። ለስራ ይጠቅመኛል። ከብቶችንና ቤተሰቦችን እንዴት እንዳሉ ጠይቅበታል። ግሜል በሚጠፋበት ጊዜ ፍለጋ የሄደው ሰው እና ቤት የቀረው ሰው የማይገናኝበት ሁኔታ ነበር። አሁን ግሜል ተገኝቷል ተማለስ እየተባለ ግሜል እስከ መፈለግ የተደረሰበት ሁኔታ ነው። በአፋር ክልል የጤና አገልግሎት ሽፋኑን በማሳደግ ረገድ የኢትዮ ቴሌኮም የአገልግሎት ማስፋፋትና ተደራሽነት ግዙፍ አበርክቶ ነው ያለው። እናቶች ይደውላሉ። ያሉበትን ሰፈር ቀን ይነግሩናል። አምቡላንሱን ኮንታክት አድርገ ነው ሄዶ አምቡላንሱ ካለበት ቦታ ይዞልን ይመጣል። በየትኛውም ቦታ ገጠር አካባቢ ሚሄዳ ያመጣልናል። በቀን ቢያንስ እስከ 8 ወላድ አደርሳለሁ። ድንገተኛም አደርሳለሁ። ብዙ ከ6 እስከ 8 ያላነሰ አደርሳለሁ እየተደወለልኝ ማለት ነው። ቢያንስ እስከ በሳምንት ውስጥ 20 እስከ 15 ዶናቶች አሉ። በሰመራ ዩኒቨርሲቲ የትምህርት አሰጣጥ በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ እንዲታገዝ በተደረገው ጥረት ትርጉም ያለው ውጤት ተመዝግቧል። መጀመሪያ ላይ ፍሬሽ ስገባ ያን ያለ ኢንተርኔት አገልግሎት አናገኝም። አሁን ላይ ግን ዋይፋይ ገብቶልናል ሁሉም ቦታዎች ላይም ባይሆን አሉ የተባሉ ወሳኝ ወሳኝ ቦታዎች ላይ ተማሪዎች ሊጠቀሙበት በሚችሉ መልኩ በጥሩ መልኩ የዋይፋይ አገልግሎት እየተሰጠ ነው። እንደ አበም እንኳን እዚህ ኮምፒውተር እንኳን ለማግኘት በጣም እየተቸገር ነበር። ከቤተሰቡም ጋር ለመገናኘት በጣም በጣም ችግር ነበር። አሁን ያለንበት ደረጃ ትምህርት ቤታችንም ተለውጦ ኮምፒውተሮችንም በማግኘት ኢንተርኔትን በማግኘት አሁን ያለንበት ደረጃ ደርሰናል። ከኢትዮ ቴሌኮም ጋር በተያያዘ ትልቅ ደረጃ ትልቅ አስተዋጽኦ አድጎልናል ማለት ይቻላል። ከዚህ በፊት በፕሮጀክተር ነበር የምናስተምረው። አሁን ግን በላንድ ስኩል ነው የምናስተምረው ላን ስኩሉ ያው ኮኔክሽን ይፈልጋል። ሁሉም ኮምፒተሮች ኮኔክትድ ሆነው አስተማሪው እዚህ የሚያስተምረውን ነገር ለእያንዳንዱ ተማሪ ዲስፕላይ የሆነለትና በዛ ወይ ትምህርቱን እንዲማር ይደረጋል። አስተማሪው የሚያስተምረውን ነገር ተማሪው ፊት ለፊት እያየ ያለ ፕሮጀክተር ትምህርቱን የሚማርበት ሁኔታ የተፈጠረዋል። ከዲፓርትመንት ኃላፊዎች ጀምሮ እስከ ኮሌጅ እና ከፍተኛ አመራሮች የሚጠቀሙበት የዋየርለስ ስልክ አለ። የዋየርለስ ስልክ አገልግሎት የመስመር ስልክ አገልግሎትም አለ። እነዚህን አገልግሎት ጨምሮ እነዚሁም ተማሪዎቻችንም ሆኖ ሌሎችም የዩኒቨርሲቲ ኮሚኒቲ የሚጠቀሙበት የሞባይል ስልክ አገልግሎት እንደዚሁ በዩኒቨርሲቲያችን ይገኛል። ምናልባት የሞባይል ስልክ አገልግሎት ታወርም በዩኒቨርሲቲው ተተክሎ ይገኛል። ኢትዮ ቴሌኮም ስላለ ነው እኛም እንደዚህ እያስተማረ ያለ ነው እንጂ ኔትወርኩንም ማግኘት አንችልም። ኢንተርኔት ይፈልጋሉ አብዛኞቹ የምናስተምራቸው ነገሮች ነዛ ነገሮች ያው በኢትዮ ቴሌኮም አማካኝነት ነው ያለ ነው እና በጣም ከፍ ያለ የኔትወርክ ኢንፍራስትራክቸር ሰርቪስ ቲም አለ። የሶፍትዌር ዴቨሎፕመንት ቲም አለ። እንደዚሁ የጥገና ሜንቴናንስ ኢንቴክኒ ካር ሰፖርት ቲም አለ። እንደዚሁ የቲቺንግ ለርኒንግ ቴክኖሎጂስ ቲም አለ። እንደዚሁ የትሬኒንግን ኮንሰልታንሲ ቲም አለ። ስለዚህ እነዚህን ቲሞች በማቀናጀት ከኢትዮ ቴሌኮም የሚመጣው ሰርቪስ በመጠቀም እስፔሻሊ በመሰረተ ልማት ወይም ፍራስትራክቸር ቲም ላይ ከኢትዮ ቴሌኮም የሚመጣልን ሰርቪስ ለግቢው ማህበረሰብ ተደራሽ እንዲሆን ሰፊ ስራዎችን ለመስራት እየሞከረ ነው። እየተከታተላችሁ የምትገኙት የኢትዮ ቴሌኮም የመረጃ ፕሮግራምን ነው። አሁን በቀጥታ የምናልፈው ወደ አይሲቲ ሀገር አቀፍና ዓለም አቀፍ ዝግጅታችን ነው። በዚህ ዝግጅት የ888 ነፃ የስልክ መስመር አገልግሎትን እንቃኛለን። ከዚህ በፊት ሁለት የተለያዩ ዝግጅቶችን አቅርበን ነበር። ዛሬ የመጨረሻው ፕሮግራም ወደ እናንተ ይደርሳል። አብረን እንከታተል። የመገናኛ መረጃ ቴክኖሎጂ የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር 17 የመንግሥት መሥሪያ ቤቶችን በ888 የጥሪ አገልግሎት ተደራሽ ያደርጋል። አገልግሎቱም በሁሉም የሀገሪቱ ክልሎች በጥራት ይደርሳል። በተለይ ደንበኞች ባሉበት ቦታ ሆነው በነጻ የስልክ መስመር መጠቀም መቻላቸው ለተቋማቱ የሥራ ቅልጥፍና ምቹ መደላድልን ፈጥሯል። ከመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር ጋር የሚሰሩ የሚኒስቴርና የክልል መስሪያ ቤቶች አገልግሎቱን በተመለከተ እንዲህ ብለዋል። በ20288 በሀገር አቀፍ ደረጃ ሲጀመር ይህንን አገልግሎት መስጠት ከጀመሩት አራት መሥሪያ ቤቶች መካከል የእኛ አንዱን። ከዛን ጊዜ ጀምሮ ተገልጋዮች ያሉበት ቦታ ሆነው ማንኛውንም ከጽፈት ቤቱ የሚፈልጉትን አገልግሎት ማሟላት የሚገባቸውን ቅድመ ሁኔታዎች ምን እንደሆኑ በ888 አሉበት ቦታ ሆነው በነጻ የስልክ መስመር ደውለው መረጃ አግኝተው ወደ እኛ ጽህፈት ቤት ለአገልግሎት ሲመጡ አገልግሎቱን በቀላሉ አግኝተው እንዲሄዱ ያስቻላቸው ነው። ደንበኞች መረጃዎች ያስፈልጓቸዋል። ወደ እኛ ከመምጣታቸው በፊት ማወቅ ያለባቸው በርካታ መረጃዎች አሉ። እነዚህም መረጃዎች በብዛት በአካል እየተመላለሱ ነበር ከዚህ በፊት የሚያገኙት። አሁን 888 ነጻ የጥሪ ማዕከል ተግባራዊ ከሆነ ጀምሮ አብዛኛው ተገልጋዮች ወደ ማዕከሉ በነጻ እየደወሉ እዚህ አገልግሎቱን ለማግኘት ከመምጣታቸው በፊት የሚያስፈልጓቸውን መረጃዎች በቅድሚያ ሟልተው በአንድ ጊዜ እዚህ መጥተው አገልግሎቱን እንዲያገኙ ኮንትሪቢዩት እያደረገ ነው ማለት ነው። በተለይ አርሶ አደሩ እና አርብቶ አደሩ የሚፈልገውን ማንኛውንም መረጃ በነፃ ይጠይቃል፣ በነፃ መልስ ያገኛል። እንደውም በተጨማሪ መረጃውን ለመስጠት የማይችሉ ከሆነ በአጠቃላይ በክልሉ ላይ ያሉ የግብርና ሚኒስቴር አንዳንድ ባለሙያዎች የነሱን ስልክ በመስጠት ከዛ በቀጥታ ዳይሬክት የሚያገኙበትን ለማድረግ እንሞክራለን። ከመስከረም 22 2008 ዓ.ም እስከ ጥቅምት 22 2008 ዓ.ም የመጣ የስልክ ጥሪ ብዛት ስንመለከት 2233 አካባቢ ነው እንግዲህ እነዚህ ጥያቄዎች ዜጎች ባሉበት ቦታ ሆነው ጥያቄያችን መልስ ያገኛል ህግ አለ ስርዓት አለ ለህግና ስርዓቱ እኛም ባለንበት ቦታ ሆነን አለን። የኢፌዴሪ የፍትህ ሚኒስቴር ደግሞ ለእነዚህ ጥያቄዎች ተገቢው ምላሽ ይሰጣል ብለው የጠየቋቸው ጥያቄዎች ናቸው ማለት ነው። አንዳንድ ጊዜ የተሳሳተ ጥሪ ሊሆን ይችላል። ከዛ ውጪ ማለት ነው በትክክለኛ ትራንስፖርት ነክ መረጃዎች ተጠይቀው ምላሽ የተሰጠባቸው ባለፈው አመት ወደ አንድ ሺ ስምንት መቶ የሚሆኑ ጉዳዮች ተጠይቀው መስ የተሰጠባቸው እንደሚታወቀው የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ በወር ከ880 እስከ 1050 ድረስ ተጠቃሚዎችን እያስተናገደ ያለበት ማለት ነው። የመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር የ888 የጥሪ አገልግሎቶችን ለደንበኞቹ ከመስጠቱ በፊት በየመስሪያ ቤቱ ተግዳሮቶች ይስተዋሉ ነበር። በተለይ ተጠቃሚዎች አገልግሎት ለማግኘት ሲሉ የሚያባክኑት ጊዜና ገንዘብ በሀገር ኢኮኖሚ ላይ የሚያሳድረው ተጽዕኖ ቀላል አልነበረም። በመሆኑም ሚኒስቴር መስሪያ ቤቱ ይህንን ቀድሞ በመረዳቱ የደንበኞቹን ፍላጎት ለማርካት የ888 የጥሪ አገልግሎትን ለተጠቃሚዎቹ አቅርቧል። ተገልጋይ መስሪያ ቤቶች የአገልግሎት አሰጣጥ ሂደቱን በንጽጽር እንዲህ ይገልጹታል። ብዙ ሕብረተሰብ በፍርድ ቤት በሚገኘው የኢንፎርሜሽን ዴስክ መጠቀሙ ደግሞ አሁንም የመስመር መጨናነቅ ያስከትላል። ስለዚህ የሚፈልጉትን ኢንፎርሜሽን ባሉበት ሆኖ በአጭር ጊዜ ውስጥ በቅልጥፍና ለማግኘት አሁንም ጫና ይፈጠርባቸዋል ማለት ነው። ስለዚህ እነዚህን ችግሮች ቀርፏል። መረጃ የሚያገኘው ቢሮ ሲመጣ ብቻ ነው። ከዛ ውጭ የሚያገኝበት ሚንስ አልነበረ ወደ ጽህፈት ቤቶቻችን መሄድ ይጠበቅበታል እና አሁን ቤቱ ቁጭ ብሎ ነው የሚያገኘው መረጃውን። በአገልግሎቱ ዙሪያ ደንበኞች የጠራ ግንዛቤ እንዲኖራቸውም ከመንግሥት ተቋማት ጋር ቅንጅት ፈጥሮ በመስራቱ በዘርፉ በርካታ ለውጦች እየተመዘገበ ይገኛል። የፕሮግራማችን የመጨረሻው ምዕራፍ ላይ ደርሰናል። ይመልሱ ይሸለሙ ይሰኛል። በዚህ ዝግጅት የተለያዩ ጥያቄዎችን ወደ እናንተ እያቀረብን እናንተ ደግሞ ምላሽ እየሰጣችሁ ሽልማት ስታገኙ እንደነበር ይታወቃል። ዛሬ ላይ ታዲያ እስከ ዛሬ እነማን ተሸለሙ የሚለውን ወደ እናንተ እናደርሳለን። አብረን እንከታተል። ኢትዮ ቴሌኮም በኢትዮጵያ ብሮድካስቲንግ ኮርፖሬሽን እሁድ ከቀኑ 11 ሰዓት ከአርባ እስከ 12 ሰዓት እንዲሁም በኢትዮጵያ ሬዲዮ እሁድ ጠዋት ከ2 ሰዓት ተኩል ጀምሮ ለ20 ደቂቃ ያህል ለተከታታይ 29 ሳምንታት ልዩ ልዩ ፕሮግራሞችን ለአድማጭና ተመልካቾች ሲያደርስ ቆይቷል። ከእነዚህ ፕሮግራሞች መካከል ታዲያ የመለሱ ይሸለሙ አንዱ ነው። በዚህ ዝግጅትም በርካቶች ጥያቄዎችን ለመመለስ እየተሳተፉ ናቸው። በእስካሁኑ ሂደት ከ1400 በላይ አድማጭና ተመልካቾች ተሳትፈዋል። ካሉት 1400 ተሳታፊዎች 48ቱ እያንዳንዳቸው የ100 ብር የሞባይል ካርድ ተሸልመዋል። አቶ አየለ ደምለውና አቶ አህመድ መሐመድ ከአዲስ አበባ የሞባይል ካርድ ካገኙት መካከል ናቸው። ባለፈው ፕሮግራም ወደ አራት ጊዜ መልሻለሁ። ከዛ ከመለስኩት ውስጥ የመጀመሪያው አካባቢ ወይም ሁለተኛው ላይ የሞባይል ካርድ እንዳሸነፍኩኝ እና ያ የሞባይል ካርድ ደግሞ ወዲያውኑ እንደተላከልኝና በሁለቱም ሲምን ያከፋፈልኩትኝ ያገኘሁት ያው የመጀመሪያ ጥያቄ መልስ ስለሆነ የመጀመሪያ ተሸላሚ መቶ ብር ካርድ ተሸላሚ ሁኛለሁ። ያው በዚህ አይቆምም፣ እስከ መጨረሻው ተሳትፎ በጨመረ ቁጥር ሽልማቱም እንደሚጨምር ስለማወቅ እና ከፕሮግራሙ ጥሩ ግንዛቤ ስለማገኝ ፕሮግራሙን ከመከታተል ወደኋላል በተቻለ መጠን ሄለን አሰፋ ከአዲስ አበባ እንዲሁም አቶ ጡሜሶ የሴቦ ከሻሸመኔ በተከታታይ ሳምንታት ትክክለኛ መልስ ስለመለሱ ከኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ኃላፊው አቶ አብዱራሂም አህመድ የሳምሰንግ ሞባይል ሽልማት ተበርክቶላቸዋል። ከታተል ነበር መልሳለሁ። ተሳተፍ ነበረ ሰባት ጊዜ መልሻለሁ፣ ሁለት ጊዜ የካርድ ተሸላሚ ሆኛለሁ። አሁን ሞባይል አለሽ ትለኝ ደም ይብን አላመንኳትም ነበረ። ጥያቄዎቹ ከአንዳንዴ የሚመጣው ያው ከሚተላለፉ ፕሮግራም ላይ ነው እና ደግሞ መጽሄቶች ምናም ስለማነብ ከዛ ላይ ከቴሌቪዥን፣ ከሬዲዮ፣ ከጋዜጣ ያገኘሁት ነገር ጽፌን ይዞ በጣም ደስታ ወደር የሌለ ደስታ ተሰምቶኛል። ሁሉም እንደዚህ አገኝቶ ደሰት ይላለች። የፕሮግራሙ ዓላማ የአድማጭና ተመልካቾችን ተሳትፎ ማስፋትና ስለ ተቋሙ ያላቸውን ግንዛቤ ማሳደግ መሆኑን የኮርፖሬት ኮሚኒኬሽን ኃላፊው አቶ አብዱራሂም አህመድ ይገልጻሉ። መሰረታዊ ዓላማ ሁለት ነው አንደኛው ተመልካቾች እና አድማጮች ምን ያህል ፕሮግራሙን ይከታተሉታል እና ይሄ እዚህ ላይ ተመስርቶ ደግሞ አድማጮችና ተመልካቾችን ለማብዛት። ሁለተኛው ዓላማ ደግሞ እዚህ ላይ የሚሳተፉትን ተሳታፊዎች አድማጭ ተመልካቾች ሽልማት የሽልማት ምንድነው ማበረታታት ማለት ነው። ከሚገኘው ሽልማት ባለፈ የፍኖተ ቴሌኮም ፕሮግራም የቴክኖሎጂ አጠቃቀሞችን እንድንገነዘብና ስለ ተቋሙ ያለንን ግንዛቤ ይበልጥ እንድናሳድግ አግዟል ይላሉ እድለኞች። ፕሮግራሙ ጠቃሚና አስተማሪ ነው። ምናልባት መረጃውን ልታገኝ የምትችልበት መንገድ ሊለያይ ይችላል። ፕሮግራሞቹ የራሱን የተቋሙን አጠቃላይ እንቅስቃሴ እና የመሰረተ ልማት ማስፋፋት እና ተደራሽ የሆነበትን ሁኔታ ሁሉ በዝርዝር የሚቀርብበት ሆኖ እንደገና ደግሞ ከምታነባቸው ነገሮች የምታገኘውን ማካተፍ ለሚጠየቁ ጥያቄዎች የምትመልስበት ስለሆነ ጠቃሚና በጣም አስፈላጊ ፕሮግራም ሆኖ ነው ያገኘሁት። ተሳታፊዎችና ተሸላሚዎቹ ለኢትዮ ቴሌኮም ይሁን ላድማጮችና ተመልካቾች ይህንን መልእክትም አስተላልፈዋል። የቴሌቪዥኑ ፕሮግራም የሚተላለፈው እሁድ ከ11፡40 እስከ 12 ሰዓት ስለሆነ ያው ማለት የአየር ሰዓት እንዲጨመርና ከዛ ውጪ ደግሞ ሌላ ምናልባት ቀን የሚገኝ ከሆነ ወይም ሰዓት ፕሮግራሙ እንዲደገም ምናልባት በኤሌክትሪክ መቋረጥ ፕሮግራሙ ያመለጣቸው ዝሮ እንዲከታተሉትና ተሳታፊ እንዲሆኑና እንደኛ ደግሞ ተሸላሚ እንዲሆኑ ፕሮግራሙ ቢደገም ደስ ይለኛል። በመቀጠል ደግሞ ያው ለተመልካቾች የማስተላልፈው ዘመኑ የኢንፎርሜሽን መረጃ ስለሆነ ስለመረጃ ያላቸውን ግንዛቤና እውቀት ስለሚጨምርላቸው ፕሮግራም ቢከታተሉትና ተሳትፎም ደግሞ ተመልሰውም ደግሞ ጥያቄውም ተሸላሚ ቢሆኑ መልእክቴን አስተላልፋለሁ። ከካርዱ ያለፈ ደግሞ የሞባይል ቀፎ ሽልማት፣ ከሞባይል ቀፎ ሽልማት ደግሞ ሲያልፍ ሌላም ሊኖር ይችላል የተሻለ የሚል ግምት አለ። ስለዚህ አድማጭና ተመልካች የሆነ እንደ ሁኔታው አመቺነት ፕሮግራሙን በመከታተል ጥያቄዎችንም በመመለስ ተሸላሚ ቢሆኑ ሊጠቀሙ ይችላሉ። የዛሬው የኢትዮ ቴሌኮም ፕሮግራማችንን በዚህ አጠናቀናል። ፕሮግራሙን በመምራት ወደ እናንተ ሳደርስ የነበርኩት ሀብታሙ ገበየው ነበርኩ። ሳምንት በሌሎች ዝግጅቶች እስከምንገናኝ ሰላሙ ነው።